ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ኢትዮጵያ ውስጥ ለሚኖሩ የተለያዩ ሀገራት ስደተኞች በብሔራዊ ቤተ መንግስት የኢፍጣር መርሃ ግብር አከናውነዋል። በመርሃ ግብሩ ላይ የተገኙት የተለያዩ ሀገራት ስደተኞች ኢትዮጵያ በችግራችን የደረሰችልን ባለውለታችን ናት ብለዋል። ጠቅላይ ሚኒስትሩ ያዘጋጁት የኢፍጣር መርሃ ግብርም ኢትዮጵያ ለስደተኞች ያላትን እንክብካቤ የሚያሳይ ስለመሆኑም ነው የተናገሩት። ከየመን የመጣችው ኢትሳም ካሊድ በኢፍጣር መርሃ ግብሩ ላይ ስትሳተፍ ይህ ለሁለተኛ ጊዜ እንደሆነ ተናግራለች። ጠቅላይ ሩ ያዘጋጁትን የኢፍጣር መርሃ ግብርም ከቤተሰቦቻችን ጋር ያለን ያህል እንዲሰማን አድርጎናል ነው ያለችው። ጠቅላይ ሚኒስትሩ ለስደተኞች እያደረጉት ላለው እንክብካቤ ምስጋና አቅርባለች። የመኒ ስደተኛ ነኝ። አስር አመቴ ነው ኢትዮጵያ ውስጥ ያለው። በጣም ደስ ብሎኛል። ለሁለተኛ አመቴ ቤተ መንግስት ውስጥ አፍተር ፕሮግራም ተጋብዘን ስለሆነ በጉጉት የጠበቅ ነው ይሄ አመት ከጠቅላይ ሚኒስትር ጋር በመኖሩ ቤተሰባችን ውስጥ ያለን ስለመሰለን በጣም በጣም በጣም የምንወዳችሁ በጣም ነው የምናከብራችሁ አላህ ያክብራችሁ እንዳከበራችሁን በጉጉት የሚጠበቅ በዓመት አንድ ወር ስለሆነች ይህም ደስታ አላሳጣችሁን። ከራቅ ከኢራቅ እንደመጣች የተናገረችው ኢስማ ሂሳም በበኩሏ ከሀገራችን ችግር ገጥሞን ወደ ኢትዮጵያ መተን መኖር ከጀመርን ወዲህ ጥሩ አቀባበል ተደርጎልናል ብላለች። በብሔራዊ ቤተ መንግስት የተዘጋጀው የኢፍጣር መርሃ ግብርም አብሮነት በተግባር የታየበት መሆኑን ጠቅሳ ይህም ኢትዮጵያ ለስደተኞች ያላትን ክብር እንደሚያሳይ ተናግራለች። ዛሬ ጥሪ ተደርጎልና የመጣ ነው እዚህ ቤተ መንግስት ጥሪው ስለተደረገ በጣም እናመሰግናለን። ስፔሻሊ ፕራይም ሚኒስትር ዶክተር ዐቢይ አሕመድ ያው እዚህ ያሉት ስደተኛ ሁሉም ስደተኛ መስሎ አይታያቸውም። ራሳቸው ልክ የራሳቸው ቤት የመጡ ነው የሚመስላቸው። የየመንዎች አሉ፣ ኢራቅ አለ፣ ሶሪያ አለ፣ ሱዳን አለ። ሁሉም ደስተኛ ናቸው። አንድ ላይ እያፈጠሩ እየበሉ እየጠጡ እየተጫወቱ እየሳቁ ድዋ እየተደራረጉ፣ ፕራይም ሚኒስትራችን አክብሮን መጥቶ መካከላችን ላይ ቁጭ ብሎ ከኛ ጋር አፍጥሮ ሁላችን ትልቅ ደስታ ነው የተሰማን ራሴ አገሬ ላይ ያለው ደስ ስሜት ነው የተሰማኝ። ከሶሪያ የመጣው ጀሚል በስም ኢትዮጵያውያን እንግዳ ተቀባይና ለስደተኞች ክብር ያላቸው ደግ ሕዝቦች ናቸው ብሏል። ኢትዮጵያ ለሁሉም ስደተኞች ተገቢውን ጥበቃና እንክብካቤ እያደረገችላቸው መሆኑን የተናገረችው ደግሞ ከሱዳን የመጣችው ነጃት ሁሴን ናት። እኔ በጣም ደስ ብሎኛል። ማያቱ ቤቱ ራሱ ሚያምር ነገር ሁሉም እኔ አየሁ የኢትዮጵያ የድሮ ነገር ሁሉ ሲያሳዩን በቃ በጣም ደስ ይለል። በጣም በሰላም የሚቀበሉ ሰው እንግዳ የሀበሻ ክብር ለሰው ሌላ ሀገር አላየውም። አለ ሀበሻ ሰው በጣም ያክብራል። ውጪ ዜጋ ምናምን በጣም ክብር ያርጋሉ። በጣም በቃ እንደ ቤተሰብ፣ አንተ እንደ ውጪ ዜጋ ምናምን ማንም ሰው አይጠይቅም። በቃ እንደ ቤተሰብ እንደ ሀገር የምትኖር ሱዳንም ኢትዮጵያም አንድ ነች። አክፋ እዚህ ጋር ቁጭ አደረገችን፣ ለዚህ ያበቃችን ኢትዮጵያ ነች። ዜግነት ሰዓት ላይ ሃይማኖት ሰዓት ላይ በአንድነት እየተቀመጥን ያለ ነው ኢትዮጵያ ምድር ላይ ነው። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሀሰን በአሁኑ ወቅት ኢትዮጵያ ከአንድ ነጥብ ሁለት ሚሊዮን በላይ የተለያዩ ሀገራት ስደተኞችን ተቀብላ እያስተናገደች መሆኑን ተናግረዋል። ይህም ኢትዮጵያ በዓለም አቀፍ ደረጃ ስደተኞችን ተቀብላ ተገቢውን ጥበቃና ከለላ በማድረግ ተጠቃሽ ሆናለች ብለዋል። በታላቁ ቤተ መንግስት በተካሄደው የኢፍጣር መርሃ ግብር ከአስራ ሁለት ሀገራት የተውጣጡ ስደተኞች መሳ ተፋቸውን ጠቅሰው ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በየዓመቱ ይህን በጎ ተግባር ሲያከናውኑ መቆየታቸውንም ተናግረዋል። ይህም ኢትዮጵያ እንደ ሀገር የምትታወቅበትን በጎነት በተግባር የገለጠ ስለመሆኑም አብራርተዋል። ዛሬ አራት ዓመት ጀምሮ ጠቅላይ ሚኒስትሩ በራሳቸው ቤተ መንግስት ከተለያዩ ሀገራት የመጡ ስደተኞችን የፍጣር ፕሮግራም የፍጣር መርሃ ግብር ያዘጋጃሉ። ዛሬም ተመሳሳይ ፕሮግራም የተዘጋጀው እዚህ በኢፍጣር ፕሮግራሙ ላይ የታደሙ በርካታ ሰዎች ናቸው። እንዳያችሁት እነዚህም ከአስራ ሁለት ሀገራት በላይ የመጡ ናቸው፣ የሚወክሉ ናቸው። በተለይ የዘንድሮ ለየት የሚያደርገው በአዲሱ ቤተ መንግስት ውስጥ ነው ስደተኞቹ እፍጣር ፕሮግራም ያካሄዱት። በጣም ደስተኞች ናቸው፣ ያላቸውም ሀሳብም ስገልጹ ነበር እንዴት። እንዴት አይነት ስሜት እንደነበረ ለመግለጽም ያስቸግራል። ከተሰደዱበት ጠለላና ከለላ አግኝቶ ከዛ በላይ ደግሞ በሀገሪቱ ጠቅላይ ሚኒስትር እንደዚህ አይነት አቀባበል ሰዋዊ የሆነ እጅግ ርኅራሄና አዛኝነት የበዛበት መስተንግዶ ነው ያሳዩት ጠቅላይ ሚኒስትሩ። እንግዲህ ይሄ እንደ ሀገር የምንታወቅበት ነው።